ሀናዬ ከአባቷ ጋር ቁጭ ብላ ምግብ እየበላች እያለች በስልኳ ውስጥ ቴክስት ይገባላታል ያ ቴክስት ግን በጣም የሚያስደነግጥ ስለነበረ ራሷን ተጨናንቃ ነበር አባት ፊት ገጽታዋን እያዩ ምን ሆነሽብኝ ነው ሀናዬ ዬ የሆንሽ ነገር አለ ንገሪኝ እስኪ ተቀያየርሽ እኮ ምግቡንም እየበላች አይደለም አሏት እሷ ግን ያን ነገር ሳላረጋግጥ አልናገርም ስትል በሚስጥር ያዘችው። ደጋግመው ጠየቋት። አባ አትጨነቅ እንዴ። ለምን አልጨነቅ፣ አንቺን እኮ ሲከፋሽ ይከፋኛል ሀናዬ፣ ምንድን ነው ሲሏት፣ አይ አባ ነገሮችን ላስተካክልና እነግርሃለሁ፣ ከአንተ የተደበቀ ነገር የለኝም። እራስሽን ጠብቂ ለማንኛውም ሲሏት፣ አይ አባ እኔ ራሴን እጠብቃለሁ፣ አትጨነቅ፣ ህፃን ልጅ እኮ አይደለውም አለቻቸው። አይ ከህፃንም ለህፃን ህፃን እንጂ ለእኔ አሏት። ሰላም ያላሰበ ነገር ገጥሟታል። ሰላም እንግዲህ እናቷ ወደ ቱርክ በሄደችበት ሰዓት ወጣ ወጣ እያለች እንደነበር አይታችኋል። ሆኖም ግን በወጣችበት አጋጣሚ እንግዲህ ያላሰበችው ነገር መጥቶ በጣም ተጨንቃለች፣ ተደናግጣለች። በዚህ መካከል ደግሞ ሀና እህቴ ትመስለኛለች በቃ የስጋ ዘመዴ በሆነች እንዲሁም ሰራተኛ ነች ባልተባልኩኝ በጣም ነው የሆነ ነገር የሚሰማኝ በእሷ ጋር ከጓደኞች የበለጠ ሳሳልፍ በጣም ደስ ይለኛል፣ እያለች ትገኛለች። እናትም እንግዲህ አሁን ጊዜያቸውን ለልጆቻቸውን መስዋዕትነት ለማድረግ ቦታ ሰጥተዋል ማለት ነው። እንግዲህ ቀጣዩ ምን ይሆን? ሰላም ውድ ተመልካቾቼ፣ ቻናሌ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይ እያደረጋችሁ አበረታቱኝ። ሁልጊዜ ሰብስክራይ የምታበረታቱኝና ላይክ እያደረጋችሁ የምታውልኝን ከልብ ነው ማመሰግናችሁ። እንግዲህ ዛሬ ቀጣይ ኖላዊ ይዘንላችሁ መጥተናል። እንግዲህ ለአባቷ ማሳከም ስትል ሳታቅ ከወላጅ እናቷ ቤት ገብታ ሰራተኝነት የምትሰራው ሀል እና እንግዲህ ምን እያጋጠማት እንደ ሁላችሁም በጣም አስተማሪ እና በጣም አዝናኝ ነው። እና እንግዲህ ሀናና አባቷ ተቀምጠው፣ እንዴ በአንድ ጊዜ ቀልብሽ ግፍፍ አለብኝ እኮ ተጨናነኩ። እባክህ አባዬ ስሞትልህ፣ ምንም አይደለም ተረዳይ። ተይ ልጄ፣ እኔ እኮ አንድ ቦታ ላይ እንድትወቂብኝ አልፈልግም መጥፎ ነገር ሲላት፣ እኔ እኮ ህፃን ልጅ አይደለም አባይ። ልጄ፣ ከህፃንም ህፃን ልጅ ነሽ እኮ አንቺ። አባዬ ደግሞ አትቀልድብኝ። እልቅ ቶሎ ቶሎ ብላ ና መድኃኒት ውሰድ ብላ ትላቸዋል። ባክሻ አንቺ ደግሞ ድርቅ ካልሽ አትመለሽም። አባዬ አትጨነቅ፣ ብቻ ጸልይልኝ ትላቸዋለ እሺ ይሁን እስኪ የልብ ልብ የሚያውቅ አምላክ ይድረስልኝ አላት። አሚን አለችና እንግዲህ ያው አሁን ብላ ብትለውም ነገሮቹ ቴክስት ላይ የገቡት ነገሮች እያስጨንቋት ይገኛሉ። ይህ ቴክስትም እንግዲህ መቶ ሺህ ብር ለአባቷ መታከሚያ ወደ ስልኳ የተመጣ ነበረ። ይህንን ማላከው እንዴት ሊሆን ይችላል? ሀሩን ይሆን እንዴ እያለች ነበረ፣ ወይንስ ያ ኤልያስ ይሆናል እያለች እየተጨናነቀች ነበርና አሁን ወታ ውጭ ላይ ሆና ለኤልያስ ስትደውልለት ኤልያስ ምንም አይነት ገንዘብ በአካውንቷ እንዳላስገባላት እየነገራት፣ ታዲያ ይህን ገንዘብ ማን አስገባብኝ? ይህን ገንዘብ ይ ባንክ ቤላ ላውጣው? ሳወጣውስ ደግሞ ሌባ ተብዬ ብያዝስ ምን ልሆን ነው? እንዴት ላደርግ ነው? በቃ ይቅርብኝ። የሰው ገንዘብ ደግሞ እኮ ሀጢያት ነው። የማልፈልገውን ገንዘብ አላወጣም እያለች ባለችበት ሰዓት ድንገት ደግሞ አሲል ደርሶ ና ሀና እያለ ሲላት እን አሰማኝ እኮ አለችው። አሰማኝ እኮ ምን ሆነች ነው ሲላት ምንም እንደ ብክር እንደሰረቀ ሰው ሌባንሽ፣ እያልክ ነው እንዴ? እኛ ልክ ስንሰርቅ እንደምንደነግጠው እኮ ደነግጠሻል። አይ፣ ምንም ነገር አልሆንኩም ብላ ትርበተበቻለሽ እኮ ሀና፣ ለምን ትርበተበችው ሲላትም ምንም ልትነግረው አልቻለችም። እና ትቷ ተሄደ። ከዛ አባትም ሀንዬ፣ አረተይ፣ ምንስ ቢሆን እንደው እኔ እንዳሳደኩሽ ትረሽዋለሽ የአንቺ ነገር ይጠፋኛል እንዴ? ምን እያልክ ነው አባዬ? ስለ አንቺ ስሜት እኮ መች ይጠፋኛል። ግን ምንም አልሆንኩም አትበኝ ምንም ስላልሆንኩ እኮ ነው አባዬ፣ ትላለች ማታ በስልክሽ ውስጥ የሆነ መልእክት ካየሽ በኋላ ለሊቱን ሙሉ አልተኛሽም፣ ራስሽንም አይደለሽም። ማታም እንደዚሁ በጣም ነገሩ እንዳይከብድ ብዬ ነው ዝም ያልኩሽ። ስለዚህ አሁን ግን እንደዚህ የሚያሳስብሽ ከሆነ ነገሩ ቀለል ያል አደለም ማለት ነው። አባዬ ምንም አትጨነቃለ። ለሊቱን ቁጭ ብላ ነው ያደረችው። የምን ገንዘብ ማን ላከው ማን አስገባው እያለች ማለት ነው። ከዛ በኋላ እንግዲህ አባዬ ወደ ስራ ተጨናንቄ ያለው መስቀሌን ከአንገቴ አድርግልኝ፣ አለች እና መስቀሏን ከአንገቷ አድርገውላት፣ በይጠብቅሽ ልጄ፣ አይዞሽ አሉና እንግዲህ ምንም ነገር ቢፈጠር እንግዲህ ራስሽን ለመጥፎ ቦታ ውስጥ እንዳትከች ብለው አማና ብለው ስመው እንግዲህ ሰደዷት። አባዬ አይዞህ በፍጹም ምንም ነገር አላደርግም አትጨነቅ አሉ። ከመጀመሪያውም ይሄን ነገር ቀልቢ አይወደውም ነበር። ወደ ሀገራችን ብንመለስ ይሻላል እምቢ አልሽኝ እኮ አሏት። አባ ደግሞ አሁን ወደ መፍትሄው ስንቃረብ እንሄዳለን እንሄድ ወደ ሀገራችን ትላለን እንደ አባ በፍጹም አንሄድም። እና አይንሽ እንዳፈጠርሽ ሰማይና ሰማዩን እንዳየሽ እኮ ነጋ አሏት። ከዛ በኋላ እንግዲህ እንደዛ ብላ ነጋግራ ሰርቆ እንዳተያዘ ተርበተበች። እንደ ስርቆት አንቺም ጀመርሽ አላት። ምላሴ እንዴት ምን ምን ማለቴ? ኧረ እኔ አልሰረኩም አለች። አኒቾ ምን ሆነች ነው? እስኪ ተረጋጊ። እኔማ ተረጋግቻለሁ፣ አንተ ኮነ አልረጋጋልከው አለችው። አረ ተረጋጊ አኒቾ፣ የተፈጠረ ነገር አለ ማለት አለች። ምን ሊፈጠር ይችላል አለችው። እንጃ ሁኔታች ግን ያሰጋል አላት። እንዴ ልቀቀኝ፣ አለችና እጁን እርግፍ አርጋ ወደ እኔ ምንም ማለት አይደለም። ያልደነገጥኩትን እንደንግጠሻ ትለኛ። እባክህ ለማንኛውም ስራን ያስረፈድክብ ልሄድበታል። ከዛ ሀና ሄደችና ወደ እሱ ክፍል ገባችና ምናሴ፣ እንዴት ነህ? ደህና ነህ? ሰላም ነህ? አለ እስኪ ምንድን ነው? አንድ ነገር ላናግርህ ነበረ አለችው። ምንድን ነው? አለችው ምናልባት አንቺ ሀሩንን ወደሽው እኔ እንዳላገባዋሽ እንዳታገቢው ወይም እንዳታፈቅሪው እያከላከልኩሽ እንዳይመስል አላት። እንዴ ምን ማለት ነው? እንደሱ እኮ እንደሱ እንዴት ትለኛለህ? አለችው ስራዬን ጨርሻለሁ። ለምን ሃሩን? ስለምን ሃሩን? ለምንድን ነው የጠየቅሽኝ? አላት። በግልጽ እንዴት ነግሪኝ እፈልጋለሁ። ሃሩን ስለ ሃሩን የጠየቅሽ? ስለ ሀና በአንቺ ህይወቴ እንደማያስገባኝ ታውቂያለሽ። መሰናክል ልሆንብሽ አልፈልግም። እንዴ ምን ማለት ነው ምናሴ? እንዴ እኔ እኮ መሰናክል ልሆንብሽ አልፈልግም ማለት ምንድን ነው? ምን ማለት ነው ስትል፣ ምናልባት ሃሩን አንቺን በፈለግሽበት መንገድ ፈልገሽው ከሆነ እኔ ፈርተሽን ትተሽ ከሆነ ብዬ ነው። እንዴት እንደዚህ ታስባለህ? እንዴት እንደ ታስበኛለህ? እኔ ምን አውቃለሁ ሀና፣ ታድያ ምን እንዴት ላስብ? በቃ ግልጹልን ገር የደበኩ ትናንትና ማታ ወደ አካውንቴ የተወሰነ ገንዘብ ገብቷል እና ያን ማንነቱ እንደሆነ ሳላቅ እሱ እንደሆነ ብዬ ፈርችን። በፍጹም ሀሮን አያረገውም። አለመላሴ እንኳን ገንዘብ ሊጥቅልሽ ሀና ማናት ቢሉት ማናት ብሎ አይደግምሽም። እርግጠኛ ነኛል። እንዴት እንደሱ ልትወንችሽ ሀሮን ዘወር ካለ ዘወር ነው ያለው። ሰውን አያስታውስም። አይደለም አንቺን በዛ ሁኔታ የተለያየሽ ወደ አንቺ እየመጣ መካከል ለሌላ ሰው ቢገጥመው ወይንም ቢያገኝ ትቶቶ ነው ሄደው አይ፣ በቃ ይሄ ነበረ። እሺ ሌላ ሰው ሊሆን ይችላል፣ ልሂድ ብላ ከዛ ስትወጭ፣ አንድ ቤት የዋሉቻው መባባል አይከብድም አላት። ታዲያ ምንድን ነው የሚባባለው አሉ ማለት ነው ከዛ ጆሮ ደግሞ አሲል ወደ ቤት ሂዶ ምን ሆና ነው ሀናየ? መንገድ ላይ አግኝታ ነበር ሳናግራት ትንቀጠቀጣለች፣ ትፍረተረት። ብቻ ስጠራት ተደናግጣለች። ሌላ ሰው የጠራት ይመስል ተደናግጣለች። ሳናግራትም ስሜተዋት ልክ አይደለም። እኔ ምልህ አሲል አሉት አባት ቤተ ክርስቲያን እስቲ ሄጄ ደርሰን እንምጣ። በዚህ ጠራራት አባ ግን ረፍዷል እኮ አሉት። አይ እስኪ ልሂድና አምላኬን ልጠይቅላት፣ ልለምንላት፣ ልጅን እንዲጠብቅልኝ ልንገረው አሉ። እኛ ባንነግረውም እኮ እውራ ሞራ የሚቀልበው ጌታ እሷን ሁሉ ነገር ያውቃል። እሱስ ልክ ነህ አሉት። ከዛም በኋላ እንግዲህ አብረታ ይዘው ወደ ቤተ ክርስቲያን ሄዱ። ከዛ ሰላም እንግዲህ ሀንዬ እንዴት ነሽ? እንዴት ነሽ? አሁን የቤተሰባችን አባል አንድ ሆነሽ አልኮ እንዴት ነሽ? አሁን እስኪ ባክሽ። ሰላም ደግሞ እየሮጠች ሂዳ ሽንት ቤት ሰጥ ስታስታውክ ሲ ሊደርስ ወንድሟ ይደርስ እና ምላሴ ምን ሆነሽ ነው ሰላምዬ? በደህናሽ ነው? ብሎ ሽንት ቤት ተከትሎት ሂዶ ምንም አልሆንኩም። ምን በልተሻል? ትላንትና ከሰላም ጋር ስትወጡ ምንድነው ውራት የበላችሁት? ምንም ነገር አልበላንም፣ ሻይ ብቻ ነው የጠጣ ነው። ታዲያ አልተስማማሽ ሆነ ማለት ነው እያለ እሱ ያው ልጅ ገና ተማሪ ስለሆነ ምኑንም አላወቀውና አይዞሽ፣ በቃ አሁን ስለ አስታወከኝ ወቶልኝ ቀሎኛል አለ ማለት ነው። ከዛ ሀና ምግብ እየሰራ ሰራች ና ሸተታት እና ሰላም ወደ ኪችን ሄዳ ሀናዬ ምግብሽ እኮ ልዩ ነው። ከመኝታ ቤቱ ጠረኑ አላስቀመጠኝም። እስኪ አስቅምሽኛ ብታቀምሽኛ ትችይም አለቻት። ኧረ ምን ችግር አለ አቀምስሻለው አለቻት። ግን ሌው እስኪ አለችና ስታየው ምግቡ አልበሰለምና ገና ነው እኮ አለች እና ስትላት፣ አይ ላለመስጠት ፈልገች ነው አለቻት። አይደለም አለቻት። እሺ ስለዚህ ሀንዬ ለምንድ ነው ሰራተኛሽን ፍቃድ የምትጠይቅ? የእናትሽ ቤት አይደለ? በዚህ ቤት የመጣሽው እርግጥ እናት ሆነሽ ነው። አሁን ግን የቤተሰባችን አባል ሆነሻል። ስራ ለማስታወስ እንጂ አንቺና ቤተሰቦችች ያላችሁን ክብር ከቤተሰብ በላይ አሁን ሌላ ነገር የምታስረሲኝ ምግቡ ላለመስጠት ር አይደለም አለቻትና ከዛ ስተከትላት ስትሄድ እንግዲህ ሽንት ቤት እያስታወከች ታገኛታለች። ከዛ ምን ሆነች ነው ብላ ስትላት ምንም አልሆንኩም ኧረ ብላ በጣም ደነገጠ። የጤና ባለሙያ ስለሆነች እሷም አውቀዋለች ችግሩንና፣ በጣም አዘነች ማለት ነው። ከዛ በኋላ እንግዲህ ሀና ምግብ ላቅርብ ወይ ብላ ወደ ትዬ ሄዳ ወደ ወይዘሮዋ ጠየቀችና ምን ገንዘብ እንዴ ሀና? አሏት። ቁጭ በይ እስኪ አሏት። እሺ ምግብ ላቅርብ ስትል፣ እሺ ታቀርቢያለሽ ያለሽ። እኔኮ አንድ አካውንትሽ ላይ ገንዘብ ገባልሽ? አሏት። አዎ ገብቷል። የእርስዎ ነዎት እንዴ አለችው። ወይ እኔኮ ማን ነው ብዬ እንቅልፍ አጣሁኝ። ተጨነቄ ነው ያደርኩት ያው ልክ ነሽ እኔ መናገር ነበረብኝ። አለመንገሬን ይቅርታ። ስለዚህ እኔ ነኝ የላከኩሽ መቶ ሺ ብር አዎ። እንዴት መቶ ሺ ብር ያስገቡልኛል? እየሰራሽበት ነው። ይሄም ሲያንስሽ ነው። አንቺኮ ከቤቴ ከገባሽ በኋላ ልጄ ጤነኛ ነው። ያን ሁሉ ብር እኔ የሰራሁበት አዎ። ምን ሆነሻል ሀና፣ ተረጋጊ ረትዬ። ገንዘቡ እኮ በጣም ብዙ ነው አለች አ አለች መቶ ሺህ ብር ብዙ ነው አሏት። እየቀለዱበት አይደለም ቤት ውስጥ እየሰራሽ ያለሽው ነገር የሚራሴ ጤንነት እንዲሻሻል ያደረግሽበት ነገር እኮ ይሄ ገንዘብ ያንስብሻል እንጂ አይበዛብሽም። በቃ ትዬ እንግዳስ በጣም አመሰግናለሁኝ። ከምንም በላይ ድፍረት አይሆንብኝ እንጂ ግን ድሃ አይሆኑ አለቻት። ድሃ አይሆኑ አለች። እስኪ ምከሪኝ፣ ድህነት መጥፎ ነው። ምንም አይነት ችግር ቢፈጥር ድሃ እንዳይሆኑ ድህነት ነው ይህ ሁሉ መቶ ሺህ ብር ሳይኔ ከድህነቴ አንፃር ነው ትልቅ ነገር ሆኖ ይታየብኝ አለ። ከዛ በቃ ይቅርታ አርግልኝና ትዬ አባዬን ሂጂ ህክምና ላስጀምረው ምንም ችግር የለም። ሂጂ አሏት። እና ከዛ ወደ ምላሴ ደወለችና ምግብ እየበሉ ነበርና ምላሴ ከቤተ ክርስቲያን መጥተው ከዛ በኋላ ሆስፒታል ወስድሆትን እና ይዘህልኛ አባቴን ስትለው አሁ አዎ ሰሞኑን፣ ልክ ነህ። ሆስፒታል ወስድሃለሁ ስትልህ ነበረኝ። ህክምና ጀምራለ ስትልኝ ግን ነገ ከነገ ወዲያ ይደርስ ነበር። አሁን ምን አስባ ነው እንሄዳለ። እንግዲህ አይቅበጡ። አሁን ቶሎ ቶሎ እንብላና እንሂድ። ሆሆ ብሎ ሳቁ። አይቅበጡ ነው ያልከኝ ብሎ ሳቁ። አንተ እኔን አይቅበጡ? ታዲያ ምን ልበል? እንግዲህ ከሀገር ለቀው የመጡት ለህክምና ፈልገው የመጡት አሁን ደግሞ ፀሐዩ ምኑ እያሉ ሞድ ይዛሉ እንዴ? አለ። አለበለዚያ ግን ከጪ ነው ስሮ ገብቼ ነው የምመዘልግ እያለ እያጫወታቸው እያሳቃቸው እንደው ወደው አይስቁ ብለው ተደሰቱና፣ ከዛ ተነስተው ወደ ህክምና ሄዱ። ከዛ ሀና ደግሞ ወደ ክፍሏ ሄደች። እና ሰላምዬ፣ አንድ ነገር ልንገርሽ። ትላንትና እያስታወከች ነበር፣ ቀድሜ ላስተካክል፣ በተደጋጋሚ እያስመለሰች ነበር። ራስሽን ለመጠበቅ ምርመራ አድርጊ እያልኩ ነው ነው በዛ ላይ አባዬን የሚያክም ሀክም አለና የእሱን ስልክ ሰጥሻል። ምንድን ነው የምታወሪው? ውጭልኝ አንቺ ልጅ ብላ ሰላም ትጮባታል። ካስቀየምች ካስቀየምኩሽ ይቅርታ አድርግልኝ ስተ፣ ምን እያለች ነው ይቺ? የምን እርግዝና ነው? የምንድን ነው ጓደኛ አለሽ? እንደ አንድ ነገር ልጠይቅሽ፣ ይቅርታ አድርግልኝ እና ስትላት እኔ እንጃ አለኝም የለኝም ልል ችላለሁ ለማለት አልችልም አለች አለቻት። እንዴት አለቻት እንደዚሁ በሚል እንግዲህ፣ አንቺ ግን ለምን ጠየቅሽ ስትላት ሁኔታሽ እኔ እንደ የጥን ባለሙያ እንደመሆኔ ደመሆኔ ነፍሰ ጡር ትመስልኛለች፣ እርግዝና እንዳይኖርሽ ስትላት እንዴት ይህን ትኛለች ብላ ተናደደች ማለት ነው። ከዛ ሀና ደግሞ አባቷን ሂዛ ህክምና ሂዳ ጀመረችላቸው። እንግዲህ ሀና የአባቷን ህክምና በከፊልም ጀምራለች። ሆኖም ግን ሰላም መጨናነቋን እንዴት እርግዝና የሚለውን ስላስታወሰቻት ደውላ የዶክተርሽን እስኪ አባትሽን ቁጥር ይዘች ሊኔ አነጋግርና እኔም ቼክ ላድርግ ብላ እንግዲህ ሰላም ሂዳ ቼክ አድርጋ ከመጣይ በኋላ እርግዝና እንዳለባት ስትነገር በጣም እየተበሳጨች፣ እየተናደደች እናቷ ግብት ስትል ስታያት እናቷን እንኳ ሰላም ሳትል አልጋ ላይ ነበር ተወሩራ ሂዳ የተኛችው። ሰላም ምን ሆነች ነው? ምን ገጠመች? ምን ሆነች ነው? ትላትም ልትናገር አልቻለችም። ውጭልኝ ማየ፣ ለተወሰነ ጊዜ ብቻ የመሆን እፈልጋለሁ፣ ውጭልኝ እያለች እንግዲህ እየተበሳጨች ነው። እንግዲህ አስቀድሞ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማርቀስ። ይሌለም ያገር ሰው ሰላም በዚህ መንገዱ ያልታሰበ ነገር ደርሶባታል። እንግዲህ ቀጣዩን ደግሞ እየተከታተልን እናቀርብላቸኋለን። ስትከታተሉኝ ስለነበረ ከልብ አመሰግናለሁ። ሰላም ዋሉልኝ። እንግዲህ ላይክ ሼር ማድረጋችሁን ደግሞ አትዘንጉ ውድ ተመልካቾች።